ብዙ የሚያግዝ የለም። እንደዛ አይነት ሁኔታ ስላለ ያንን ክፍተት ለመሙላት እኛ ምንድን ነው የምናደርገው በተለይ አዲስ የሚመጡ ሴቶች

ከሀገራችን በተለያየ የሚካሄ የመጡ ሰዎች እርጉዞች አሉ። በማከላችን የፍቅር ፍቅር ገንፎ እየበላል ደስ ብሎኛል። አገር ሀገር አልሸተተሽም? አገር ሀገር በጣም በእውነት ምን አማረ ሴድዬ በእርግዝናሽ በእርግዝና አማረኝ አሳ አሳ እኔ አንቺን ቢያደርገኝ የመጀመሪያ አገሬን ነበር ምሎ የምናደርገው የገንፎ በገንፎ ነው ዛሬ የእናቶችን ቀን ምናከብረው የተለየ አማረ ነገር የለም። ስንት ወሮን ሻ ወር ነው? የሆነ ነገር አማረኝ በይ። ከዚህ መሀል ውስጥ አንድ ሰው ይዞ ይመጣል። አላማረሽ? ደስ የሚል ልብን የሚገዛ ፕሮግራም አላቸው። መቼም በሰው አገር ላይ ሲኖር ከባድ ነው፣ እርግዝና ሲጨመርበት ደግሞ በጣም ወድ ይብሳል። እንኳን ሁለተኛ ነፍስ በወር ተይዞ አይደለም፣ ሁሉም ወርቶ ሁሉም ተሟልቶ፣ ወድ ባስ የሚልበት ምክንያቱ ብዙ ነው። እነዚህ እናቶች ነፍሰጡሮች ናቸው የዛሬ ፕሮግራም ታዳሚዎች። ቅር እንዳይላቸው የሀገራችንን ደንብ፣ ወግ፣ ባህል እናሳያቸው ብለው አዩስ ቢሮ ሴቶች የሴቶችን ቀን በሚያከብሩበት ቀን የአጥር ወፍ የአጥር ወፍ አትስማሽ የሚለው የሀገራችንን ወግ ወፏ ሳትሰማት በሰላም እንድትገላገል መልካም ምኞታቸው የሚገልጹበት ደስ የሚል ፕሮግራም ነው። ሴትም ነኝ እናትም ነኝ፣ ይሄ ፕሮግራም በዛኝ ዛሬ እዚህ ቢሮ ተገኝቻለሁ። ይህም ይሄን ፕሮግራም ወደ እናንተ አደርሳለሁ። እስቲ የእናቶች ስሜት ምን ይመስላል የሚለው ነገር ደግሞ ወደ እናንተ አደርሳለሁ። ይሄን ቢሮ ሰላም መስከን አላልፍም። የሴቶች ቀን ቀኑ ሳይሆን ሴት ትከበረበት ቀን እንዲሆንም እዚህ አጋጣሚ መናገር ፈልጋለሁ። ቆይታ እንግዲህ ከሃና ያንስ ወጪ ይጋል ተመራችሁ ቀን እንኳን ለእናቶች የዓለም አቀፍ ቀን በሰላም አደረሳችሁ። እግዚአብሔር እንግዲህ ለዛሬዋ ቀን በጤና በሰላም ሰብስቦ ስላደረሰን እግዚአብሔርን አመሰግናለሁ። እንግዲህ የዛሬ እናቶችን ቀን በማስመልከት እኛ ሁሌ የምናደርገው ነገር አለ እንደምታውቁት፣ ኢሚግራንት አውት ኦፍ ሶሳይቲ ባህልን፣ የአገራችን ባህል የኢትዮጵያ እና የኤርትራን በጣም አጽንኦት ሰጥቶ የሚያከብር ኦርጋናይዜሽን ነው። እና በኢሚግራንት አውትር ሶሳይቲ ምናለን እህቶቻችን ነፍሰ ጡር በሚሆኑበት ጊዜ ልክ ሀገራችን እንደምና እንደሚደረገው በሀገራችን በተለይ በገጠር አካባቢ እናት ነፍሰ ጡር ስትሆን የገንፎ እህል ይዘጋጃል አይደል ጎረቤት በሙሉ ተሰብስቦ የአጥሚት እህል ከወለደች በኋላ የሚረዳት ነገር ብዙ ነገር ይዘጋጃል እና እዚህ ሀገር ደግሞ ማንም ሰው ረዳት የለውም ብዙ የሚያግዝ የለም። እንደዛ አይነት ሁኔታ ስላለ ያንን ክፍተት ለመሙላት እኛ ምንድን ነው የምናረገው? በተለይ አዲስ የሚመጡ ሴቶች ቸውን ነገር በተቻለ አቅም እናሟላለን። ከወለዱም በኋላ በሚያስፈልጋቸው ነገር ሰዎች ተመድበው እንዲያግዟቸው እናደርጋለን። እሱ ፖሬጅ ውዝ ላቭ ይባላል። ይሄ ፕሮግራማችን ገንፎ ከፍቅር ጋር ማለት ነው። ፕሮግራም ወደ ስድስት ነፍሰ ጥሮች ነበሩ ለዛሬ ቀን ያሰብናቸው። አንዷ ወልዳለች፣ ሌሎችም እንግዲህ አንዷም ሌላኛውን ወለደች። ያልተመቻቸውን በጣም የደረሱ አሉ። ግን ሁለቱ እንግዲህ አሉ፣ እግዚአብሔርን ስለ እነሱ እናመሰግናለን። ልክ እንደ አገራችን አሁን የምናደርገው የገንፎ በገንፎ ነው። ዛሬ የእናቶችን ቀን የምናከብረው ቡና ይኖረናል። ፓነል ዲስካሽን አለ። እነዚህ ባለሙያ እህቶቻችን ናቸው። ሜንታል ሄልዝ ላይ አስኳል ባለሙያ ነች። እህታችንም ጤና አካባቢ ላይ ብዙ ምክር ለሁላችንም። እነሱም አንዳንድ ጥያቄዎችን እኔ ጠይቃቸዋለሁ ይመልሳሉ። አንድ ፋርማሲስት አለች፣ ሬጅስተርድ ፋርማሲስት። እሷም ምን አይነት መድኃኒት በእርግዝ በእርግዝና ጊዜ ከወለዱ በኋላ መውሰድ አለባቸው የለባቸውም፣ የሚለውን ነገር ለእነሱ ኢንፎርሜሽን ታስተላልፋለች እና እየተጫዋወትን የእናቶችን ቀን እናከብራለን ማለት ነው። ስለመጣችሁ እንደገና በድጋሚ እናመሰግናለን። አሁን እንግዲህ ዳቦ ተጫዋወቱ፣ ዳቦ ይቀርባል፣ ቡና በደንብ አጫጭሳል፣ በደንብ እናከብራለን ማለት ነው ሰው እንኳን አደረሰሽ፣ እንኳን አብሮ አደረሰን የዛሬው ቀን። እስቲ ንገሪ፣ ዛሬ ቀን ማርች ኤት ነው። የሴቶች ቀን ነው፣ የእኛ ቀን ነው። ሁላችሁ ሴቶች እንኳን እንደዛሬ ቀን አደረሳችኋለሁ። የዛሬ ቀን ደግሞ ለእኛ ለየት የሚያደርገው የፍቅር ቀን ነው። ሀገራችን በተለያየ የሚካሄ የመጡ ሰዎች እርጉዞች አሉ። በመሀከላችን የፍቅር ገንፎ እየበላን ነው። ፓርትስማሽ ፕሮግራም ተዘጋጅቶልሽ ነበር። በጣም ደስ በሚል እሙት በይ። ደስ ደስ ይላል። በጣም ደስ ይላል ነበር ነበር። የሚከበረው ዛሬ እርጉዞች እድለኞች ናቸው እጅግ በጣም ይሄን ያህል ተርቆ ከሀገር እንደዚህ ከተደረገላችሁ እውነት ነው። ዛሬ ውሎ እንዴት ነው? ምን ይመስላል ውሎ? ያው በጣም አስቀንታችሁኛል። በጣም የሚጋባ መንፈስ ነውና እስቲ ስሜቱን ግለጅ እናት ነሽና፣ አንቺ ፕሮግራም ተዘጋጅቶልሽ ነበር? ያ ጥሩ ፋትስማሽ፣ አልተዘጋጀልኝም። እነዚህ ሴቶች እድለኞች ናቸው። እነዚህ በጣም እድለኞች ናቸው። እኔማ ሶስተኛውን ግፊበት እና እናዘጋጅልሽ ነበር። እዚህ በጣም እድለኞች ናቸው። አይወስን በጣም ማመስገን እንፈልጋለን ይሄንን ፕሮግራም ገብቻ ብዙ ሰው ይፈልገው ነገር ነው እና ነገር በጣም እናመሰግናቸው ይገባል። በየአመቱ የሚደረግ ፕሮግራም አይደለ በአይ ት ላይ ስለዋለ እዚህ ይደረግ ተብሎ ሁሉንም ሰብሰብ አድርገን እናመሰግናለን። ያለው ከመጣውኝ የአንድ አመት ካናዳ እና የዛሬ ፕሮግራሙ ደግሞ የሴቶች ቀን ነው፣ ማርች ኤት እና በዚሁ አጋጣሚ ደግሞ የገንፎ ፕሮግራም ተጋርሽን የመጣው ለዚህ ፕሮግራም ስለጋበዙኝ በጣም አመሰግናለሁ። ምን ተሰማሽ? በጣም ደስ ብሎኛል። አገር አገር አልሸጠተሽም? አገር ምን አማረሽ እዲዬ በእርግዝናሽ አሳ አሳ። እኔ አንቺን ቢያደርገኝ መጀመሪያ አገሬን ነበር። ምን እና አሳ ይዲህ የመጀመሪያ ልጅ ታለ ተገልጭ ሁለተኛ ሁለተኛ ልጅ የመጀመሪያ ልጅ ነው። ልጅሽ ኬንያ ነው። እስቲ አንጻጽርሽ ንገር፣ እንዴት ነበር ስሜቱ? ያው ኬንያ ኢትዮጵያ ማለት ነው። ብዙ ጓደኞች አሉ፣ ብዙ ኢትዮጵያኖች አሉ። እዚህ ደግሞ አበሾች፣ ኢትዮጵያኖች ለማግኘት በጣም ከባድ። ለዛ ነው ዛሬ በጣም ደስ ያለኝ ብዙ ሰዎች ስላገኘሁኝ። በጣም ደስ ደስ ይላል። ጾታዎች እንዴ ምን እንጠብቅ? ሴት። እንኳን ደስ አለሽ። እመቤቴ ትቅረብሽ። እንግዲህ እኛ ማርያም ማርያም እንላለን። እመብራን ትቅረብሽ። አመሰግናለሁ። እንጂ ኢንጆይ አድርጊሽ። እንኳን አደረሰሽ። ዛሬ ቀኑ እንዴት አገኘሽ? ራስሽን አስታውቂ፣ ለምስቲ ስምሽ ማለት ሩጣ ሩጣ። እንዴት ነሽ ልጅ? የመጀመሪያ እርግዝናሽ? ኦ እንዴት ነው እርግዝና? ምን ከበደሽ? ምን አማረሽ? ደህና ነሽ? የተለየ አማረ ነገር የለም። ስንት ወር ሆንሻ? የሆነ ነገር አማረኝ በይ ከዚህ ከዚህ መሃል ውስጥ አንድ ሰው ይዞ ይመጣል አላማረሽ የዛሬ ቀንሽ እንዴት እያሳለፍሽ ነው ደስ ብለሻል ማመስገን የምትፈልጊ ነው ሰውን የሁሉም ሰው አለ። በጣም ደስ ይላል። እመቤቴ ትቅረብሽ፣ ማርያም ትቅረብሽ። እንግዲህ በሀገራችን ደንብ የአጥር ወፍ አትስማሽ የሚል ፕሮግራም ነው የተዘጋጀው። በሀገራችን ደንብ ደግሞ የሆድሽን በጀርባሽ ያደርግልሽ ተብሎ ይመረቃል። እመቤቴ ትቅረብሽ። አመሰግናለሁ እናቴ።

ይህ አይነት ባአንድ ወር ራሱ ያለውን ብዙዎቹን ኦልሬዲ አስኳል ብላቸዋለሁ። ውስጥ ግን ራሱ የምትከታተሉባቸው ዶክተር ኦፊሶች ውስጥ ፕራይማሪ ኬር ኔትወርክ የሚባል አለ፣ አብረዋቸው የሚሰሩ እና እነዛ ራሳቸው ለምሳሌ ብረስት ፊዲንግ አክሰስ ይሰጣሉ፣ ቫክሲኔሽን አክሰስ ይሰጣሉ። እንደገና ደግሞ ክትባት ማለት የሚቅር እና ማጥባት ማለት የሚሰ ከዛ ደግሞ ይሄ ከወለድን በኋላ ማንኛውም አይነት የስነ ልቦና ቀውስ ካለ ከሚመጣ ጎንበርደን የተነሳ እሱንም አብረው ይሰጣል ሰርቪሶች እና በተከታታይ ዶክተራችሁ ጋር ተከታታይ የሆነ ቀጠሮ ማድረግ፣ እነዚህም ያሉትን ሪሶርሶች በቀላሉ ተጠቃሚ እንዲሆኑ ማድረግ ይችላሉ። እና ያው ቀድሚያው ዶክተሮች አደጋ መከታተል ማለት ነው። እነዚህ ኦፊሶች እዛ ኦፊስ ውስጥ በቀላሉ ያንን ሰርቪስ ስለምታገኙት ማለት

ለኤደን ደግሞ ሁለተኛ ልጅ ሲሆን አለው የራሱ የሆነ ጫና። ምን ትጠብቅ ተዘጋጅቶ፣ አንዳንዴ መጠበቅ ጥሩ ነገር ነው። ብዙ የሰውነት ለውጦች አሉ። በጣም ያው እንቅልፍ መዛባትም አንዱ ነው፣ ሁላችንም የምናውቀው ማለት ነው። ብዙ ጊዜ በእርግዝና ሰዓት መድኃኒትን የሚችል አቦድ ማድረግ ነው ያለብን፣ ግን የተወሰነ ጊዜ ሲያስፈልግ መድኃኒት በሐኪም እገዛ ይታገዛል እንዲረዳ ማለት ነው። የመጀመሪያ ምርጫችን አሁንም በእርግዝና ወይም በጡት ማጥባት ጊዜ እንትን ነው ያው ሰልፍ ኬር ምናምን ነው እኛ የምንለው እሱን ነው እንትን የምንመርጠው። የተለያዩ እንትኖች አሉ፣ የተለያዩ ስትራቴጂዎች አሉ። ያው ከዚህ ከእርግዝና ጋ ወይም ከቱትማባንካ የመጡ ነገሮችን እንትን ለማድረግ ማለት ነው ኤክሰርሳይዝ ሊሆን ይችላል ሊሚት ማድረግ አንዳንድ ለምሳሌ ቡና ወይ ከሆነ ወይም ደግሞ ቀን ላይ ናፍ ሀብት ከሆነ ወይ ደግሞ ናውያ ማስመለስ ና የማቅለሽለሹ ከሆነ የሚያስቸግረው ወይም ደግሞ ባክፔን ከሆነ እነሱ ነሱ ነገሮች በመርዳት ማድረግ ይቻላል። ሁለት ልጆች አሉኝ። አንደኛውን ኢትዮጵያን ነው የወለድኩት፣ አንዱ ደግሞ እዚህ ነው የወለድኩት። በጣም ብዙ ልዩነት አለው። ያው ሰላም እንላለችው አገር ቤት ብዙ እንትን አለ፣ ብዙ ድጋፍ አለ። እዚህ አገር ግን ድጋፍ የለም። ግን እማምኖ ምንድነው አዲስ የመጣ እዚህ የቆየ በሴቶች አምናለሁ ብዙ ነገር እንችላለን ብዙ ነገር እናሳልፋለን የመጀመሪያው ነገር እንትን አለን ጥንካሬ አለን እና ያ ጥንካሬያችንን በደንብ መጠቀም አለብን እና ዞሮ ዞሮ አእምሮ ላይ ነው የአእምሮ ጥንካሬ ያስፈልጋል የኔ እንትን ምንድነው የኔ ያው ሁለቱንም አይቻለሁ ሁለቱንም የልጅ አስተዳደግ አይቻለሁ እዚህ እንትኖች አሉ ያው ህይወት እንትን አይደለም። ህይወት ሁሉ ጊዜም ቆንጆ አይደለም። ውጣ ውረዶች አሉ። ውጣ ውረዶቹ ደግሞ ጠንካራ እንድንሆን ያደርጉናል። እርግዝናን በተመለከተ እንደ ሀገር ቤት አይደለም። የሕክምናው አለ፣ ክትትሉ አለ፣ ስራ አለ። ቤት ሌላ ልጅ ያለው ደግሞ ቤት ልጅ ይጠብቃል፣ ስራም ይጠብቃል ግን አንድ ነገር ስትረስ ማድረግ የምፈልገው የጤናው አንድ እርጉዝ ሴት ብዙ አይነት ነገር ነው የምታሳለፈው ሆርሞናል ቼንጅ አለ አዲስ ሲሆን ደግሞ የፋይናንሻል ስትረሱ ሁሉ ነገር አለ በዛ መሀል አንዳንድ ጊዜ የጤና መታወት ይኖራል ከብዙ ነገሮች የተነሳ ማለት ነው እና የምናስበው ምንድነው ልክ የሀገር ቤት ነው የምናስበው እና እኔ በራሴ ልክ እንደ ሀገር ቤት እርግዝ እና አርጌ ነበረ ያሰብኩት፣ ብዙ ነገር ረስቼ ነበረ። እዚህ ሀገር ትንሽ የተለየ ነው። እና እርጉዝ ስንሆን ወይም እርጉዝ ለመሆን ስናስብ መጀመሪያ ያው ሐኪም ጋር እንትን ማድረግ እንዳለብን እኔ ያንን ተምሬያለሁ። አላደረኩኝም። ከተወሰነ ጊዜ በኋላ ነው ሐኪሜን ማናገር የነበረብኝ። ሁሉ ነገር ራሽ ነበረ ለእኔ ማለት ነው፣ ግን ያ እሱን ተምር ያለውና ያ የህይወት እንትን እንዳለ ሆኖ አንዳንዴ እንደ ሀገር ቤት ይመስለንና የምንረሳው ነገር አለና እኔ እሱን ተምር ያለው ያ ነው የኔ